ሰላም እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ እንዲሁም ደግሞ መረጃችን ተደራሽ እንዲሆን ደግሞ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ ትላንትና የተደረጉ የአውሮፓ ሊግ ጨዋታዎች እና እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች ላይ የተመዘገቡ ውጤቶችና እንዲሁም ደግሞ በጨዋታዎች የነበሩ ክስተቶች ምንድን ናቸው ሚለውን በተወሰነ መልኩ ላጋራችሁ ወደድኩ። አብራችሁን ቆዩ። ወደ ስፔን ሪያል አሬና ስቴዲየም ያቀናው ማንችስተር ዩናይትድ እንግዲህ አንዳቻ በሆነ ውጤት ጨዋታውን አጠናቁ። የመልሱ ጨዋታ በኦርትራፎርድ ለማድረግ በጨዋታው አንድ ነጥብ ይዞ ተመልሷል ማለት ነው። እንግዲህ በጨዋታውም ሃምሳ ሰባተኛው ደቂቃ ላይ ጉል ማስቆጠር የቻለው በክረምቱ ማንቸስተር ዩናይትድን የተቀላቀለው ኔዘርላንዳዊ አጥቂ ዚርኪዚ ሃምሳ ሰባተኛው ደቂቃ ላይ ማስቆጠር ችሏል ማለት ነው። የሪያል ሶሲዳን ጎል ደግሞ አልዛባር በሰባተኛው በሰባኛው ደቂቃ ማስቆጠር ችሏል ማለት ነው። ብሩኖ ፈርናንዴዝ 16:50 ውስጥ በእጁ ነክቷል በሚል የተሰጠውን የፍጹም ቅጣት ምት እንግዲህ ሮያል ሶሲዳዶች በማስቆጠር አቻ መሆን የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። በጨዋታውም ጥሩ እንቅስቃሴ ሲያደርግ የነበረው ጁዋ ዚርኪዚ መቶ የተሳኩ ድሪብሎችን በጨዋታው ማድረግ ሲችል ሃያ አንድ የተሳኩ ኳሶችን ደግሞ ማቀበል ችሏል ማለት ነው። አራት ደግሞ የአየር ላይ ኳሶችን ማሸነፍ ችሏል። ሶስት የግብ እድሎችንም መፍጠር ችሏል ማለት ነው። ሁለት ደግሞ በማንችስተር ዩናይትድ የግብ ክልል ላይ የተፈጠሩ የኳስ እድሎችን ማጽዳት ችሏል ማለት ነው። ሌላ ሁለት የተሳኩ ታክሎችንም በጨዋታው መውረድ ችሏል። ሶስት ሙከራዎችን ሶስት የግብ ሙከራዎችን አድርጎ እንግዲህ አንዱን ማስቆጠር የቻለ ተጫዋች መሆን ችሏል ማለት ነው። ማንችስተር ዩናይትድ በ አውሮፓ ሊግ እንግዲህ ዘጠኝ ጨዋታዎችን አድርጎ አምስቱን ሲያሸንፍ አራቱን ደግሞ አቻ መውጣት ይችሏል ማለት ነው። በአውሮፓ ሊግ እንግዲህ ያለ መሸነፍ ጉዞንም በተጠናቀረ መልኩ ያስቀጠለበትን ውጤት አስመዝግባል ማለት ነው። በተለይም እንግዲህ ዘንድሮ ማንችስተር ዩናይትድ ከሜዳ ውስጥ ሆነ ከሜዳ ውጪ በርካታ ፈተናዎች እየገጠሙት በተለይም በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በእንግሊዝ ውስጥ በሚደረጉ ሌላ ውድድሮች ኤፍ ኤ ካፕ፣ ካርሊን ካፕ የመሳሰሉ ውድድሮች እጅግ በጣም እየተፈተነ ባለፈው ሳምንትም በፉላም በሜዳው እንግዲህ ተሸንፉ ከኤፍ ኤ ካፕ ዋንጫ ውጪ መሆኑ ይታወቃል። ሆኖም ግን በአውሮፓ ሊግ ደግሞ ከዚህ ተቃራኒ ውጤት እያስመዘገበ ይገኛል ማለት ነው። በተለይም እንግዲህ በዚህ በአውሮፓ ሊግ የተሻለ ውጤት የሚያስመዘግብ ከሆነ እንግዲህ በአቋራጭ ሻምፒዮንስ ሊግ የመግባት እድሉን የሚያመቻች ይሆናል ማለት ነው። የመልሱም ጨዋታ እንግዲህ በኦርትራፎርድ በቀጣይ ሳምንት የሚያከናውን ይሆናል ማለት ነው። ሌላው አልከማርን ከቶትናም እያገናኘው ጨዋታ ደግሞ እጅግ በዘንድሮ የውድድር አመት በሁሉም ውድድሮች ማለት ይቻላል እየተፈተነ የሚገኘው የኮስቴግሉ ቶትናም ሆትስፐር ትላንትናም አንድ ለባዶ ተሸንፏል ማለት ነው። እንግዲህ ቶትናም ሆትስፐር ከሜዳ ውጭ ባለፈው በአውሮፓ ሊግ ማለት ነው፣ ከሜዳ ውጭ ካደረጋቸው 18 ጨዋታዎች እንግዲህ ሶስቱን ብቻ ነው ማሸነፍ የቻለው ማለት ነው። ይህ ማለት እንግዲህ ምንድን ነው? በተለይም ቶትናም ከሜዳ ውጪ የሚያደርጋቸውን በአውሮፓ በአውሮፓ ሊግ የሚያደርጋቸውን ጨዋታዎች ማለት ነው ምን ያክል ደካማ እንደሆነ ትላንትናም የተመለከትንበትን ውጤት ማስመዝገብ ችሏል ማለት ነው። አሰልጣኙም ቢሆን በጣም አጣቂው ውስጥ የገቡበትን ውጤት አስመዝግበዋል ማለት ነው። በትላንትና ዕለት ሌላው ደግሞ ኮፐንሃገንን በኮንፈረንስ ሊግ ኮፐንሃገንን ከቼልሲ ያገናኘው ጨዋታ በቼልሲ ሁለት ለአንድ አሸናፊነት ተጠናቋል ማለት ነው። ጎሉንም እንግዲህ በቼልሲ ቤት ጉዳት በርካታ ጉዳቶችን እያስተናገደ የሚገኘው ተከላካዩ ሬስ ጄምስ እና እንዲሁም ደግሞ ኢንዞ ፈርናንዴዝ ማስቆጠር ችለዋል ማለት ነው። ሌላው እንግዲህ በአወዛጋቢው አሰልጣኝ የሚመሩት ፊነርባቾች በሜዳቸውና በደጋፊዎች ፊት በሬንጀርስ ሶስት ላንድ የተሸነፉበትም ውጤት ነው በትላንትናው ዕለት የተመዘገበው ማለት ነው። ሌላው ሮማን ከአትሌቲክ ብልባው ያገናኙ ጨዋታ በሮማ ሁለት ላንድ አሸናፊነት ተጠናቋል ማለት ነው። ሌላው ደግሞ በዘንድሮ ዓመት ከማንችስተር ዩናይትድ በጃንዋሪ ዝውውር ማለት ነው ከማንችስተር ዩናይትድ ሲቪያን የተቀላቀለው አንቶኒ ትላንትና ሰባተኛ የጎል አሲስቱን ማድረግ ችሏል ማለት ነው። እንግዲህ ሲቪያ ትላንት በአውሮፓ ሊግ ሁለት አቻ ውጤት እንዳጠናቀቀ ይታወቃል። እዛም የጎል እድል አንድ ኳስ አመቻችቶ በማቀበል እንግዲህ አንቶኒ ማንችስተር ዩናይትድን ከለቀቀ በኋላ በውሰት ከለቀቀ በኋላ ምን ያክል ድንቅ ጊዜ እያሳለፈ እንደሆነ ያየንበትን ውጤት በትላንትናው ዕለት ማስመዝገብ ችሏል ማለት ነው። እና በትላንትና በተካሄዱ የኮንፈረንስ ሊግ እና እንዲሁም ደግሞ የአውሮፓ ሊግ የተመዘገቡ ውጤቶች እነዚህን ይመስሉ ነበር። እንግዲህ በቀጣይ ሳምንት የመልስ ጨዋታዎች ማለት ነው ይደረጋሉ። ያኔ እንግዲህ ምን አይነት ውጤቶች በጨዋታው ውስጥ ምን አይነት ክስተቶች ይመዘገባሉ፣ ሜላውን አብረን የምናኝ ይሆናል።